እኔ ዶር አኒሩድ ኩልካርኒ ነኝ ከአፖሎ ሆስፒታል ጃያና ጋር ጋር የተያያዘ ነኝ፣ እና እንደ ድንጋይ አንድ አጭር መግለጫ ለመስጠት እዚህ ነኝ። ድንጋይ በመሰረት ማንኛውም የደም ስር ችግር ሲሆን ወደ አንጎል የደም ፍሰት መከልከል ነው። ድንጋይን መለየት በጣም አስፈላጊ ነው። የምልሽ ነገር አንድ አጭር መታሰቢያ ነው። ይህም በመነሳት የድንጋይ በጣም አስፈላጊ ምልክቶች ምን እንደሆኑ ማስታወስ ይችላሉ። ያን በቢፋስት ማለት ነው። ቢ በመሰረት ሚዛን ነው፣ እንደሆነ ሚዛን ማጣት ከሆነ ኢ አይኖች ነው። እንደሆነ ማየት ችግር ከሆነ ድርብ ማየት ከሆነ ወይም ታካሚው እንደሆነ ማየት አልቻለም የሚታየው ማስተዋል አልቻለም። ኤፍ ፊት ነው። ፊት የፊት ገጽታ ማንኛውም መዛባት ካለ ወይም የፊት ገጽታ ተመሳሳይነት ካለው ኤ እጆች ነው። እጅ ሊሆን ይችላል እግር ሊሆን ይችላል እንደሆነ እጅ ወይም እግር ማንሳት ችግር ከሆነ ኤስ ንግግር ነው። ታካሚው በትክክል መናገር እንደሆነ አልቻለም ከሆነ ተነግሯቸው የሚሆነውን ማስተዋል እንደሆነ አልቻለም ከሆነ ከዚያም ቲ አስፈላጊ ነው። ቲ እርምጃ ለመውሰድ ጊዜው ነው። እንግዲህ ማን የደረሰበት ሊሆን ይችላል ማንኛውም ሰው የደረሰበት ሊሆን ይችላል። ቀደም ሲል የነበረው እይታ እንደሆነ የደረሰበት የአሮጌ እድሜ በሽታ ነው የሚለው አሁን በብዙ ሌላ አነስተኛ እይታዎች ተደብቆ ነው የሚነሱት በእንደሆነ የኑሮ ልምዶች ለውጥ፣ በሰዎች የስራ መንገድ ለውጥ፣ ከሚለመደው የዕለታዊ ስራ እና እንቅስቃሴ ጋር የሚያጋጥም ጭንቀት ምክንያት ነው። እንግዲህ አሁን ዘመናዊ ሆነን የሚያስተካክል ወይም የሚያነሳሳ ህክምና አለን። አሁን የሚከሰተውን የደረሰበት ህክምና ነው። እነዚህም ትሮምቦሊሲስ ያካትታል። ይህም ከምልክቶች መጀመሪያ አራት እና ተኩስ ሰዓት ውስጥ ሊሰጥ የሚችል የክልት መቆረጥ መድኃኒት ነው። ይህም ከደረሰበት ጋር የሚከሰቱትን አንዳንድ አስፈሪ ተጽዕኖዎች ማስተካከል ይችላል። ለትልቅ ክልት ያላቸው ሰዎች ወይም በአንዱ ከዋነኛ የደም ስር መዝጋት ከሆነ እንደዚህ ያለው እንደሆነ የመካኒካል ትሮምቤክቶሚ ህክምና ሊደረግ ይችላል። የመካኒካል ትሮምቤክቶሚ ማለት በመካኒካል መንገድ ወደ ደም ስር ውስጥ ሄደን ክልቱን ከስርዓቱ ማስወጣት ነው። ስትሮክን ለመከላከል የሚያስችል መንገድ አለ። አዋል እንደተገባ የሚያስከትሉ አስቸጋሪ ነገሮችን በትክክል በመቆጣጠር እና የኑሮ ልምዶችን በመቀየር ከሰባ እስከ ሰማንያ በመቶ የሚሆኑ የደም ማስቆም ማንነት ሊከለክሉ ይችላል። አሁን እነዚህ የኑሮ ልምዶች ምንድን ናቸው? የሚጨርሱትን ሽቶ መቆጣጠር ይኖርበታል። ሽቶ መቆም ይኖርበታል። መጠጣት ማቆም አለብን። ጥሩ የአካል እንቅስቃሴ ማድረግ ይኖርበታል። የበመጡ ጤና ምርመራዎች በማድረግ የሚገኙ የጎን አደገኛ ነገሮች እና አስቸጋሪ ነገሮች እንደ ስኳር በሽታ፣ የደም ግፊት ከፍ ማለፍ፣ የኮሌስትሮል ከፍተኛ መጠን ያሉ ነገሮችን ማስወገድ ይኖርበታል። እነዚህ ሁሉ ነገሮች በትክክል ቢደረጉ እና በቁጥጥር ስር ቢውሉ ብዙ ጊዜ የደም ማስቆም ማንነት ማከል ይቻላል። አሁን በደንብ እንደሆነ አንዳንድ ጊዜ በህክምና ዝግጅት ያላቸው ሆስፒታሎች ውስጥ የማይደረጉ ወይም በህክምና ዝግጅት ያላቸው ሆስፒታሎች ውስጥ በተመለከተ የማይደርሱ በሩቅ ያሉ ሁኔታዎች አሉ። ስለዚህ ለእነዚህ ህክምና የሚያስፈልጋቸው ህመምተኞች እንኳን ተስፋ አለ። ምክንያቱም በቅርቡ የተሻሻለው የአካል እንቅስቃሴ ህክምና፣ የንግግር ህክምና እና የስራ ህክምና በማለት ብዙ ህመምተኞች አንዳንድ የስራ እንቅስቃሴ መመለስ ይችላሉ። ነገር ግን ይህ ሁሉ እንዲከናወን ሁሉ ሰው ላይ የሚከሰተውን የደም ማስታወሻ መረዳት አለበት። ስለዚህ መረዳት ከሚፈልጉ ከሆነ የቤፌስት መርሃ ግብር መዝገብ ማስታወስ አለብዎት። ስለዚህ ቤፌስት በጣም አስፈላጊ ነው። በፍጥነት መስራት አለብዎት። ህመምተኛውን ወደ ሆስፒታል ማምጣት አለብዎት፣ እና በትክክል ከተደረገ ብዙ ህመምተኞች ከደም ማስታወሻ ሙሉ መመለስ ያደርጋሉ።